ጃማይካ በአውሎ ንፋስ መቅሰፍት ልትመታ ነው። ጃማይካ ያላችሁ ራሳችሁን ጠብቁ፣ ደግሞም ተጠንቀቁ ተብላችኋል። ጃማይካ ሜሊሳ በተሰኘ ጠንካራ አውሎ ንፋስ ልትመታ ትችላለች እየተባለ ነው። ይህ አውሎ ንፋስ እስካሁን ጃማይካን ከገጠማት ኃይለኛ አውሎ ንፋስ መካከል እጅግ ጠንካራው ይሆናል ተብሎ ተጠብቋል። የአየር ትንበያ ባለሙያዎች ይህ አውሎ ንፋስ በሰዓት 257 ኪሎ ሜትሮችን ይምዘገዘጋል እያሉ ነው። አሁን ላይ ታዲያ ይህ መቅሰፍት አውሎ ንፋስ በዝግታ ወደ ጃማይካ እየተጓዘ ይገኛል። በንፋስ ከመመታቷ አስቀድሞ ጃማይካ ለረጅም ቀናት የሚቆይ ኃይለኛ ዝናብና ነጎድጓድ ታስተናግዳለች ተብሎ ተብሏል ። ጎርፍና ነፋሳትም ይጠብቃታል። ተንባዮች እንደተናገሩት በተለይ ደቡባዊ ጠረፋማ ክፍሏ እስከ 100 ሴንቲሜትር የሚደርስ ዝናብ ያጥለቀልቀዋል፣ 13 ጫማ የሚለካ ነጎድጓድም ያንገላታታል ጃማይካን ሲሉም አስጠንቅቀዋል። ይህ ሲሆን በርካታ ጉዳት ያጋጥመናል ሲል የአገሪቱ መንግስት ከወዲሁ ስጋቱን ገልጿል። በቀጣይ ቀናት የኃይል መስመሮች ከጥቅም ውጭ ይሆናሉ፣ መንገዶች ይደረመሳሉ፣ ቤቶች ይወድማሉ። በሀገረ ጃማይካ በታችኛው ክፍል ጠረፋማ የሀገሪቱ ክፍል የሚኖሩ ዜጎች ገና ካሁኑ ጨርቄን ማቄን ሳትሉ መኖሪያችሁን ለቃችሁ አምልጡ ብሏል የሀገሬው መንግስት። ጉዳዩ የሚመለከታቸው ባለስልጣናት፣ ሌሎች ዜጎች ነጎድጓዱ እስኪያልፍ ድረስ ምግብና ውሃ መድኃኒት በበቂ ሁኔታ ገዝታችሁ ከቤታችሁ ተከተቱ ሲሉ አስጠንቅቀዋል። አዎ በትንበያው መሰረት ጃማይካ በቀጣይ ቀናት በታሪኳ ኃይለኛው በተባለው መቅሰፍት ትመታለች። ዜጎችም በፍርሃት ርደዋል። በፈረንጆቹ 1988 ጊልበርት በተሰኘው አውሎ ንፋስ የተመታችው ጃማይካ 25 ቢሊዮን ዶላር የሚገመት ንብረት ወድሞባታል። አሁንስ ምን ይፈጠር ይሆን? ብዙዎች በስጋት ቆዝመው እየተጠባበቁ ነው። ምን ይፈጠራል? ሰብስክራይብ በማድረግ ከቻናላችን ጋር ተዘለቃችሁ ቀጣዩን ሁኔታ ታገኙታላችሁ።